በየዓመቱ የመስከረም ወር ላይ በአደባባይ ከምናከብራቸው በዓላት መካከል የመስቀል በዓል አንዱ ነው። 126 ዓመተ ምህረት በንግስት ኤሌኒ በኢየሩሳሌም ተደብቆ የነበረው ኢየሱስ ክርስቶስ ዓለምን ያዳነበት መስቀል ከተደበቀበት መውጣትን አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ በተለያዩ ሃይማኖታዊ ስርዓቶች፣ በዝማሬዎች ይህንን ትልቅ በዓል ታከብረዋለች። ታዲያ እኛ ዛሬም ይህንን በዓል ለመታደብ እንዚህ ተገኝተናል። ይህ በዓል በመላው ሀገራችን የሚከበር ነው። ሆኖም ዛሬ በአዲስ አበባ በመስቀል አደባባይ ያለውን ድንቅ የበዓል ድባብ የማስቃኛቸው ይሆናል። ሳሌም ፈለገ ዮርዳኖስ ሰንበት ተማሪነት በቤተ ክርስቲያን አገልግሎት ላይ 32 ዓመት ሆኛል። እኔ ገርጂ ማርያም የጀመርኩት አምስት ዓመት ሊሆነኝ ነው ማገልገል ከጀመርኩ።

የመስቀል በዓል ላይ ምን ያስገርመኛል? ካህናቱ እንዲሁም ደግሞ ህብረ ዘማሪያኑ የተጠና ያማረ አልባሳትን ለብሰው እኩል የሆኑ እንቅስቃሴዎችን እንዲሁም ደግሞ ያማረ ትዕይንቶችን ያሳዩናል። እያንዳንዱ እንቅስቃሴ በደንብ የተጠናና በጣም ድንቅ የሆነ ውበትን የተላበሰ ነው። ይህ ደግሞ ዝም ብሎ የመጣ አይደለም። በየቤተ ክርስቲያናቱ ካህናቱ እንዲሁም ደግሞ ህብረ ዘማሪያን አንድ ወር ያህል ከዛም በላይ ሊሆን ይችላል ጥሩ የሆነ የዝማሬ ዝግጅትን ያደርጋሉ። ከዛም በኋላ ደግሞ ይኸው ልክ እንደዚህ የሚያምር የሚያስደንቅ ዝማሬን ያሳዩናል ማለት ነው። ተቤሎ የለኒ የወንዴ ይልቃል ይባላል። የመጣሁት ከቦሌ ሕይወተ ብርሃን ገርጂ ማርያም ቅድስት ማርያም ቤተክርስቲያን ነው እና ሀያ አመት ሊሞ ላይ ነው። አሁን እኔ ገርጂ ማርያም የጀመርኩት አምስት አመት ሊሆነኝ ነው ማገልገል ከጀመርኩኝ የተለያዩ እንትኖች ምድቦች አሉት። ከማከላን ጀምሬ አድጌ ነው ሳገለግለ ነበረ። አሁን ወጣት ገብቻለሁ። ወጣት ነው እያገለገልኩ ያለሁት። የእኛ አገልግሎት ማለት ትንሹም ትልቁም አብሮ የሚያገለግልበት እንዲሁም ደግሞ ምንም ነገር እንኳን ቢፈጠር አንድ ቤተክርስቲያን አንድ ሃይማኖት እንደሚባለው እና ሁላችንም እዚ ላይ እንደምናየው እንደ አንድ ቤተክርስቲያን ሆነ እንደ አንድ ስናገለግል ነበረ። ስሜ ኢየሩሳሌም ዓለም እየባላለሁ። የመጣውት ከቦሌ ደብረሳሌም መጥምቁ ቅዱስ ዮሐንስ እና ወአቡነ አረጋዊ ካቴድራል ነው። የቦሌ ደብረሳሌም ፈለገ ዮርዳኖስ ሰንበት ተማሪ ነን። በቤተ ክርስቲያን አገልግሎት ላይ ሰላሳ ሁለት አመት ሆኛል ሳገለግል እና እግዚአብሔር ይመስገን እስካሁን ድረስ በአገልግሎት ላይ ነው ያለነው። መስቀልንም ስናገለግል ብዙ አመታችን ነው እና ሌሎችም እኛን አይተው መጥተው እንዲያገለግሉ ነው ምኞቴ። ስታን እባላለሁ የመጣሁት ከእንግሊዝ ነው ለመጀመሪያ ጊዜ የመስቀል በዓልን በኢትዮጵያ ያከበርኩት ከዛሬ 55 ዓመት በፊት በንጉሠ ነገሥቱ ጊዜ ነበር ከዛም በኋላ ደጋግሜ ግሜ መጥቻለሁ ያደግኩትና ይኖርኩትም በኢየሩሳሌም ነውና የልኒና የመስቀሉ ታሪክ ይመስጠኛል በዚያ የእውነተኛውን መስቀል መገኛ ደጋግሜ ተመልክቻለሁ። እዚህ ያለው የመስቀል በዓል አከባበር ድባብ ግን የተለየና እጅግ የሚስብ ነው። ሴቨን እስካ አባላለሁ። ከፖላንድ ነው የመጣሁት። ስምንት ጊዜ ወደ ኢትዮጵያ መጥቼ ሶስት ጊዜ የመስቀል በዓልን አክብሬ ያለሁ የካቶሊክ እምነት ተከታይ ነኝ። በሀገሬ ከኢትዮጵያውያን ጋር በአቋቋም ነው፣ ቤተክርስቲያን አማካኝነት ነው ዘንድሮ

የመስቀል በዓልን በማይዳሰስ ቅርስነት የመዘገበው ከዛ በኋላ በርካታ ቱሪስቶች ይህንን የመሰለ ድባብ ለማየት ከተለያዩ ዓለም ሀገራት ወደ ኢትዮጵያ ይመጣሉ። በዚህም ታዲያ መስቀል እራሱን የቻለ ትልቅ የማይዳሰስ ቅርስ ለመሆን ችሏል ማለት ነው። አሁን ተመልካቾቻችን የደመራው ሰዓት ደርሷል። ደመራውን ልናበራ ነው። በድጋሚ ቆይታችሁ ከእኛ ጋር ይሁን። መልካም በዓል ይሁንላችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። በወንጌሉ ያመናችሁ በወንጌሉ ያመናችሁ እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን እንኳ ለብርሃነ መስቀሉ አደረሳችሁ፣ እንኳን ተመልካቾቻችን። የደመራ በዓልን እንደዚህ በደመቀ ሁኔታ እያከበርን ያለን በድጋሚ ቆይታች ከኛ ጋር በመስቀል አደባባይ የነበረው የደመራ በዓል አከባበር ይህን ይመስል ነበር። በከታይ በሌላ ፕሮግራም ተጠብቃችኋለሁ። በዓሉ የሰላም የጤና የፍቅር ይሁንላችሁ። ሰላም